በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ በዛሬው ትምህርታችን በሰሙነ ህማማት ካሉት ዕለታት መካከል ዕለተ ዕረቡ ምን እንደሚባልና የዕለተ ዕረቡን ስያሜ እንነጋገራለን። ዕለተ ዕረቡ በሰሙነ ህማማት ውስጥ ካሉት ዕለታት መካከል ዕለተ ዕረቡ አንደኛው ሲሆን ዕለተ ዕረቡ ምክረ አይሁድ በመባል ይታወቃል። ዕለተ ዕረቡ ምክረ አይሁድ። ምክረ አይሁድ ለምን ተባለ? የቅዱስ ማቴዎስ ወንጌል ራፍ 26 ከቁጥር 3 ላይ ስንመለከት እንዲህ ይለናል፤ ወእምዝ ተጋቡ ሊቃነ ካህናት ወሊቃነ ካህናት ህዝብ ውስተ አጸደ ሊቀ ካህናት ዘስሙ ቀያፋ። የህዝቡ አለቆችና የካህናቱ አለቆች ቀያፋ ከሚባለው ከካህናቱ አለቃ ቦታ ተሰበሰቡ ይልና ከካህናቱ አለቃ ቦታ ተሰበሰቡ። ምን ሊያደርጉ? ኢየሱስ ክርስቶስን እንዴት አድርገው መያዝ እንዳለባቸውና ኢየሱስ ክርስቶስን እንዴት አድርገው መስቀል እንደሚችሉ ለመመካከል ካህናት አለቃ፣ የህዝቦቹ አለቃ በሊቀ ካህናቱ በቀያፋ ቤት እንደተሰበሰቡ መጽሐፉ ይነግረናል። የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታ ኢየሱስ ክርስቶስን እንዴት መያዝ እንደሚገባቸው ምክር የመከሩበት ምክራቸውንም ደግሞ ያጸኑበት ሰቅለው ይገድሉ ዘንድ የወሰኑበት ቀን በመሆኑ የአይሁድ ምክር ቀን ተብላ ዕለተ ዕረቡ ትጠራለች ማለት ነው። በዚህ በቀያፋ ቤት ተሰብስበው ኢየሱስ ክርስቶስ እንዴት እንደሚይዙትና እንዴት እንደሚሰቅሉት ከመከሩ በኋላ በጣም ይጨነቁ ነበር። ምክንያቱም ደግሞ ወቅቱ የፋሲካ በዓል ከፊታቸው ፋሲካን የሚያከብሩበት በዓል ባህላቸው የሚከበርበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙዎች የጌታችን ትምህርትን አምነው የተቀበሉ ሕዝብ ትምህርቱን ያደነቁ ብዙዎች ስለነበሩ ሁከት እንዳይፈጠር በዓሉ በበዓሉ መካከል ግርግር እንዳይፈጠር ከመፍራታቸው የተነሳ በጣም ይጨነቁ ነበር። በዚህም ጭንቀት ሳሉ ከደቀ መዛሙርት መካከል አንዱ የሆነው የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታችን ኢየሱስ ክርስቶስን እንዴት አሳልፎ እንደሚሰጣቸው በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩ ደግሞ ሰላሳ ብር ውረታውንም እንዲከፍሉት ከእነርሱ ጋር በመስማማቱና የምክራቸውም ተባባሪ በመሆን ጭንቀታቸውን ተካፍሏቸውማ ጭንቀታቸውን ተካፍሏቸውማ ይሁዳ ወደ እነርሱ ሄዶ ወደ እነርሱ መጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ እንደሚሰጣቸው እነሱ ደግሞ ምን እንደሚሰጡት አስቀድሞ ከእነሱ ጋር ተነጋግሮ ሰላሳ ብር እንደሚሰጡት እርሱ ደግሞ አሳልፎ እንደሚሰጣቸው ከእነሱ ጋር ሄዶ ተመካክሯማ ነው። ብዙዎቹ ኢየሱስ ክርስቶስን ከደቀ መዛሙርት መካከል ለይተው የማያውቁት ነበሩና እንዲሁም ደግሞ ከሪያው ከሪያው ከፍቁረ እግዚእ ከዮሐንስ ጋር ኢየሱስ ክርስቶስ በሥጋ ይመሳሰልባቸው ነበርና ለአይሁድ፣ ለፈሪሳውያን ይመሳሰልባቸው ነበርና የትኛው እንደሆነና እንዴት አድርገው እንደሚይዙት ምክር ሀሳብ ሲጠይቁት ይሁዳ እኔ ሄጄ የምስመው እኔ ሄጄ ሰላም የምለው እሱ ኢየሱስ ክርስቶስ መሆኑን በዛ በሰላምታዬ በሰላምታዬ ተለዩታላችሁ። ከዛ በኋላ አጥብቃችሁ ያዙትኝ። ከያዛችሁት በኋላ እንደ ፈቃዳችሁ አድርጉ ብሎ ኢየሱስ ክርስቶስን ለማስያዝ የመከረበት ከአይሁድ ጋር የመከረበት ቀን ነው ማለት ነው። ከአይሁድ ጋር የመከረበት ይሁዳ ኢየሱስ ክርስቶስ ከዋለበት እየዋለ ካደረበት እያደረ የኢየሱስ ክርስቶስን ትምህርቱን ከሚሰሙት ደቀ መዛሙርቱ አንዱ ነበረ። የእግዚአብሔር ልጆች የተጠሩ ብዙዎች ናቸው የተመረጡት ግን ጥቂቶች ናቸው ተብሎ በወንጌሉ እንደተናገረ ይሁዳ ተጠርቶ ነበር። ይሁዳ ግን እስከ መጨረሻው አልተመረጠም። በማይረባ በትንሽ ገንዘብ ጌታሁን ኢየሱስ ክርስቶስን አሳልፎ ሰጠው። ይሁዳ ኢየሱስ ክርስቶስ ዕለት ዕለት የሚሰራውን ተአምራት ህሙማነ ሥጋን በተአምራት ህሙማነ ነፍስን ህሙማነ ነፍስን በትምህርት እየፈወሰ ይመለከት ነበርና እኔ ገንዘቤን ተቀብዬ ኢየሱስ ክርስቶስን አሳልፌ እሰጠዋለሁ፣ እሱ ደግሞ በተአምራቱ ከእጃቸው አምልጦ ይሄዳል የሚል እሳቤ ስለነበረው፣ ደካማህን አስተሳሰብ ስለነበረው ትንቢቱ ይፈጸም ዘንድ ይሁዳ ኢየሱስ ክርስቶስን አሳልፎ ለመስጠት በዕለተ ረቡ ከአይሁድ ጋር ተማክሯ ማለት። ስለዚህ ዕለተ ረቡ የምክር ቀን የምክር ቀን ወይም ምክረ አይሁድ በመባል ይታወቃል። እንዲሁም ደግሞ እረተረቡ የመልካም ማዕዛ ቀን በመባል ይታወቃል። እረተረቡ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ መላ ጊዜዋን መላ ዘመኗን ራሷን በዝሙት አስገዝታ በዝሙት ትተዳደር ትኖር የነበረች የነበረች ማርያም እንተ ዕፍረት ኃጢአትን ይቅር የሚል መልካም ማዕዛ ያለው አምላክ መጣ ስትል ወደ ጌታቸው ወደ ኢየሱስ ክርስቶስ በስምኦን ቤት ተቀምጦታለ ወደዛ ሄዳለች። ወደዛ ስትሄድ ውድ የሆነ ዋጋ ያለው ወይም ሶስት መቶ ዲናር ሽቶ የሶስት መቶ ዲናር ሽቱን ገዝታ ወደ እርሱ በመምጣትና በራሱ ላይ በራሱ ላይ በማርከብከብ ቀብተዋለች። በራሱ ላይ በማርከብከብ ቀብተዋለች። ስለቀባችሁም የመልካም መዓዛ ቀን ተብሏማ። የመልካም መዓዛ ቀን ተብሏማ። ኢየሱስ ክርስቶስን ይህን ውድ የሆነ ሽቱ ይህን ውድ የሆነ ሽቱ አምታ በኢየሱስ ክርስቶስ እራስ ላይ ስትቀባ ደቀ መዛሙርቱ አይተው አዘኑ ይላል። ደቀ መዛሙርቱ አይተው አዘኑ። ለምን አዘኑ? ይህ ሽቱ ዋጋው እጅግ ውድ ነው። ይህ ተሽጦ ለነዳያን ይመጸወት ነበረ። እንዴት ይች ሴት አምጥታ በእርሱ በእራሱ በኢየሱስ ክርስቶስ ራስ ላይ ትቀባለች ሲሁ በዚች ሴት ላይ አዝነውባታል። አዝነውባታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ስለምን ታዝናላችሁ? በዚህ ሴት ስለምን ታዝናላችሁ? ስለምን ታደክማታላችሁ? ይህች ሴት እናንተ ከምታስቡት በላይ መልካም ነገርን አድርጋለች። ነዳያን ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን በስጋ ከእናንተ ጋር አይሆንም። ስለዚህ ይቺ ሴት የማያልፈውንና መልካም ነገርን መረጠች ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሱ ያሰቡት ሀሳባቸው ትክክል እንዳሆነ እንዳልሆነ ለደቀ መዛሙርቱ ኢየሱስ ክርስቶስ ነግራቸዋል ይህ ቀን የእንባ ቀንም ተብሏል። ማለት የእንባ ቀን ማለት ይኸውም ማርያም እንተ ዕፍረት በጌታችን እግር ላይ ተደፍታ ያመጣችውን ሽቶ በራስ ላይ ካርከፈተፈች በኋላ መላ ኃጢአቷን ይቅር እንዲላት በእንባዋ በፀጉሯ እግሩን እያበሰች አጫነት ያደርግላት ዘንድ ተማጥነዋለች እና የእንባ ቀን ተብላለች ማለት። የእንባ ቀን ተብላለች ማለት ማርያም እንተ ዕፍረት የሰራችውን ኃጢአት በደሏን ኢየሱስ ክርስቶስ እንዳሳዘነችው ህጉን እንዳጠበቀች ስጋዋን በዝሙት እንዳረከሰችው እያነባች እያለቀሰች እግሩን በእንባ እያጠበች እዛ በረዝም ፀጉሯ እግሩን እያሸች ተማጥናለች ማለት ነው። ዕለተ ዕረቡ ምክረ አይሁድ የመልካም መዓዛና የዕንባ ቀን በመባል ይታወቃል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ማርያም እንተ ዕፍረትን ኃጢአቷን ይቅር ብሏታል። ኃጢአቷን አስተስርዮ የላታል ጌታችን ኢየሱስ ክርስቶስ ወደሚገኝበት ወደ ቤተ መቅደሱ ወደ ቤተክርስቲያኑ መተን ብንሰግድ ብንጾም፣ ብንጸልይ፣ ብናነባ የትናንትናው ኃጢአታችን ይቅር እንደሚለን የይቅርታ አምላክ እንደሆነ ሲያጠይቅ፣ በማርያም እንተ ዕፍረት አስተምሮና ማን የእኛን መመለስ እንጂ የእኛን ኃጢአት እንደማያስብ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮና እና ወደዚች ቅዱስ ቤተክርስቲያን መጥተን ኃጢአታችን እያሰብን እንደ ማርያም እንተ ዕፍረት እያነባን እንደ ማርያም እንተ ዕፍረት እያለቀስን የሰራነውን ኃጢአታችን እያሰብን የጌታችን መድኃኒታችን ኢየሱስ ክርስቶስን ሕማማቱን፣ ግርፋቱን፣ ስቃዩን እንዲሁም ደግሞ ያንን የጨለማውን ዘመን ዓመተ ፍዳና ዓመተ ኩነኔን ሆን እያሰብን በዛ ዘመን የነበረውን ያንን የጭንቆን ዘመን እያሰብ አብዝተን የምንጸልይበት ዘመን ነው እና አብዝተን ጸልየን እስከ መጨረሻው በዚች ቅድስት ቤተክርስቲያን ጸንተ እንድንኖር የአምላካችን ቅዱስ ፈቃድ የእናታችን ድንግል ማርያም አማላጅነቷ አይለየን። ይቆየል።